ፍፄና ሄኖክ እንግዲህ ተፋጠዋል ፊት ለፊት ማለት ነው። ያው ሄኖክ ባለፈው ስለ ብሩኬ ላለው ነገር እንደገና ደግሞ ሰውም ደግሞ ፍፄን ተቆጥቶታል ማለት ነው። ማነው ሄኖክን ተቆጥቶታል። እና ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብሳል። እንግዲህ ሄኖክ ለብሩኬ ስለው የነበረው ምንም ቢፈጠር ምንም ምንም፣ በቃ እኔ ከጎንህ ነኝ እያለ ነበር እና ስለዛ፣ እንዴት ተመልካችን ትሳደባለ ተመልካችን ያሳድጋችሁ በሚል ምክንያት ሰው ማለት ነው። እውነት ለመናገር አንዳንዴ አስበንም ሳናስብ የምናደርጋቸው የምንናገራቸው ነገሮች ለእኛ ጥሩ ስሜት አይፈጥሩም። እና በተለይ ካሜራ ጋር ስትቆሙ ማለት ነው ለንግግራችሁ ጥንቃቄ ያስፈልገዋል፣ በደንብ ጥንቃቄ ያስፈልገዋል። እንግዲህ ፍጽሄ እንዴት ከብሩኬ ጎን ምን ይተላል? ሙሉ በሙሉ ማለት ከሁለታቸው ጎን ነው መሆን ያለብን እያለ ነበረ እና አዎ ጓደኛ ማለት እኔ እንጃ ማለት ሀይና ብሩኬ አንድ ናቸው፣ ምንም የሚለያቸው ነገር የለም። ዛሬ ተለያየን ተለያየን ስላሉ አይታረቁም ማለት አይደለም። በመጀመሪያ ግን የሀይሚ ፎቶ ኢንስታግራም አይቼው የእኔ እናት የሆነ አላደም ውስጥ ላይ ያልታ ምንድን ነው ያልተፈታ የታፈነ ፍቅር ነው። እንደዛ የሚባል ነገር አለና ፎቶዋ ሁሉንም ነገር ይገልጻል፣ ደስተኛ እንዳልሆነች ምናምን እና ብቻ ግን እና ምን ለማለት ነው? እንደዚህ መከፋፈል ሳይሆን ማለት ነው። የምር ጓደኛ ማለት በሁለቱም ሳይድ ቆሞ ሁለቱንም አንድ ለማድረግ መሞከር ነው። ለምሳሌ ዛሬ ወደ አንዱ ሽብል ብላችሁ ከሄዳችሁ፣ ነገ ሀይኝና ብሩኬ እንዶ ፍቅረኛዎች እንኳን ሆኖ ባይቀጥሉ በጓደኝነት ሊገናኙ ይችላላችሁ። ያ ወደ አንድ ጎን ሂዶ የነበረው ሰው ግን ብቻዋን ይጠራል። ና እንደዚህ መደረግ የለበትም። ግን ሄኖክ ያለው ምንድን ነው? ሁሉም ሰው ከብሩኬ ላይ እየፈረደ ነው። ትክክል ነው። አሁን ሄኖክ ከዚህ ጋር ትክክል ነው። እናንተም እኮ ዝም ብላችሁ በአንድ ሳይድ መመልከት የለባችሁም። ብሩኬ ላይ ምንም ነገር ሳይታይ ነው እየተፈረደ ያለው። ማለት ለብሩኬ መታየት ያለበት ነገር አልታየም። ለዛ መልስ እንኳን ማብራሪያ አልሰጠም። አያችሁ፣ ሄኖክ የተመለከተው ከዚህ አንጻር ነው። ምንም ማስረጃ በሌለበት እንዴት ብሩኬን ታነሱታላችሁ? እንዴት ብሩኬን ትሰርቡታላችሁ? በሚል ምክንያት የተናገረ ብዬ ነው የማስበው። ግን ጓደኝነታችሁ እንደዚህ የተለያየ ሊሆን አይገባም። በእውነት እንደገና ፍጼም ራሱ ብሩኬን እኮ የተወሰነ የሸሻው ይመስለኛል። እንደኔ ስረዳ በተወሰነ መልኩ የሸሻው ነው የሚመስለኝ ሳስበው ሳስበው እና ማለት ሁለታችሁም ጓደኛ ነን፣ ስለዚህ ከሁለታቸውም ጎን ጎን ነው መቆም ያለብን እያልክ ነበር አለ። እና ታዲያ ከሁለታቸው ጎን መቆም ብቻ ሳይሆን የጓደኝነታችሁን ጥረት አድርጉ። ማለት ከሁለታቸው ጋር መቆማችሁ እኮ ለእነሱ ምንም ትርጉም አያመጣም። ማለት ካልተንቀሳቀሳችሁ እንዲታረቁ በዛም በዚህም በዛም በዚህም ካላላችሁ እንደዚህ እናንተ ቆማችሁ እነሱ ከተለያዩ ምን ዋጋ አለው? ምንም ዋጋ የለውም። ስለዚህ እንደዛ ካልካይቀር ሀይሚንም በቃ አስረጁ ለብሩኬ ያየሹን ነገር አስረጁ ብለህ ለሀይሚ መጠየቅ ብሩኬንም ማግባባት፣ ሁለቱን ማቀራረብ እንጂ እናንተ ከሁለታቸው ጎን መሆን እኮ ጥሩ ሆኖ እያለ ግን ደግሞ እርቅ ካልፈጠር ምን ዋጋ አለው? ምን ዋጋ አለው? ምንም ዋጋ የለውም። እንደኔ ምን ዋጋው እየታየኝ አይደለም። እኔዋን በትንሹም ቢሆን ሄኖ የምደግፈው ምንድን ነው ጓደኝነታቸውን ወደ ብሩኬ ሄዱ። ከብሩኬ ሳይድ ብቻ መቆሙ እኔ ይሄ ልክ ነው ልክ ነው ብዬ አላምን፣ አላስፈላጊም ነገር ነው። ግን በአንድ ነገር የምደግፈው በቃ ከብሩኬ ላይ ያየሁት መረጃ እስከሌለ ድረስ እኔ እንጃ አላቅም። እኔ ያ እንዴት እንደምታማው አላቅም። ግን እኔ ጭንቅላት የሚያምኑ የሆነ ነገር ሳይ ነው፣ በእውነት ላይ የሚያሳዩት ነገር እውነት ባይሆኑስ፣ ፌክ ቢሆንስ? አያችሁ፣ ብዙ ነገር አለውና ስለዚህ ከብሩኬ የሆነ ነገር መስማት አለብን ብዬ ስለማምን፣ ሄኖክ የተናገረው ከብሩኬ ለብሶ ሰው እየፈረደ ነው ያለው ትክክል ነው። ምክንያቱም እየፈረደ ነው እራሱ። እንኳን ልጁ ያጠፋውን ጥፋት ያላወቀው እኛ ሳናውቅ ከሰው ላይ እየፈረድን ነው። ለማንኛውም ሀይሚሻዬ አይዞሽ፣ እንግዲህ ሁሉም ለበጎ ይሆናል። ተለያየን ብሎ ስላወሩ ተለያዩ ማለት አይደለም፣ ይታረቃሉ በእርግጠኝነት ደግሞ ይታርቃሉ ብዬ አስባለሁ። አንዳንዴ ምን እንደማስብ ታውቃላችሁ? የፈለገ ተስማምታችሁም ተለያዩ፣ ተጣልታችሁም ተለያዩ ማለት ነው። ወላ በስምምነት ራስ ብትለያዩ ትዝታ ውስጣችሁን ነው የሚበላው። በእውነት ነው የምላችሁ። አሁን ሀይሚና ብርኬ ቀላል ወርቃማ ጊዜያቶችን አላሳለፉም። በጣም ደስ ደስ የሚሉ ጊዜያቶችን ወደ ደብረ ዘይት ስትሄዱ፣ ወደ ሀዋሳ ስትሄዱ በጣም ደስ ደስ የሚሉ ጊዜያቶችን አሳልፈዋል። ያ ሁሉ ትዝታ ይመጣል እና በሀይሚ ውስጥ አሁን ያንን ትዝታ ነው ያየሁት ትናንት እንደዛ ፎቶዋን የሆነ አለ አይደለ ውስጧ ላይ ብዙ የሚናገር ነገር አለ አንደበቷ ዝም ቢል ውስጧ ላይ ብዙ ነገር አለና ብዙ የምታስታውሳቸው ነገሮች አሉ እና ቅመማ አይዞሽ አይደብረሽ ዋናው ደግሞ እናንተ ጸልዩላቸው እስኪ